ፕሮጀክቱ ይዟቸው በነበሩ ስድስት ቀበሌዎች ለተቋቋሙት የገንዘብ ቁጠባና ብድር ማህበራት የሚያስፈልጓቸውን ቁሳቁሶች ከማሟላት ባለፈ 10 ሚሊዮን ብር በተዘዋሪ ፈንድ ድጋ በማድረግ የማህበራት አባላትን የብድር ተጠቃሚ ማድረግ የቻለ ሲሆን በአሁኑ ጊዜ ከ25 ሚሊዮን ብር በላይ አድርጋ አድርሰው የማህበራቱ አባላትና ሌላም የማህበረሰብን ብድር በመውሰድ የተለያዩ ስራዎችን እየሰራ ተጠቃሚ ሊሆን በእኛ እንደ ቀበሌ የማህበረሰቡ ችግር ቁጠባን ምንም አይነት ግንዛቤ የሌለው ነበር እና ምናልባት ይሄ ድርጅት ኤስ ኦ ኤስ የህፃናት መንደር የሚባል ድርጅት ከመጣ ሰዓት ጀምሮ ሻይቡን ድርጅቱ የኤስ ኦ ኤስ የህፃናት መንደር በመጀመሪያ ዙር 448944 የመጀመሪያ ዙር ህዳር ወር ተሰጠን በሚቀጥለው ደግሞ ገላጭ በሆነ መልኩ ባለ ጊዜው ወይ ለዚህ ላይ ይጽፈናል። 894000 ነሐሴ ወር በ2013 ሰጠን። አጠቃላይ 1 ሚሊዮን 342944 ብር እንደመነሻ አድርጎ በሁለት ዙር አድርጎ ኤስ ኦ ኤስ የህፃናት መንደር ሰጡናል። ይህን ሲያደርግልን እኛ ቁጭ አላልንም። ምናልባት ዝቅተኛ ወለድ ለደሃ ማህበረሰቡ ይሰጣል በሚል ሌላ አባል በማፍራት ደግሞ አሁን ያደረስንበት ደረጃ ደርሰናል። ምናልባት እኔ ይህንን ድርጅት እንዲሁ ዝም ብሎ በተራ ቃል ማመስገን አይቻልም። ምናልባት ሳያውቀን ይሄ ድርጅት ለድሃ ማንም ነጭ እኛን ሳያውቀን ነው ድረዳን የመጣ እኛም ስናገለግል። አሁን የእኛ ቅጥር ሰራተኞች ሁለት ናቸው። በጎ አድራጎት የሚያገለግሉ ግን በጣም ብዙ ስራቸውን ፈጡ፣ እኔንም ጨምሮ ማለት ነው። በጎ አድራጎት የሚያገለግሉ እና ማንም የሚያቀነ ነጭ መጦ እኛ ሲያገለግለ በቅንነት በታማኝነት ይህንን ቁጠባ አሁን ከደረሰበት ደረጃ ልናደርስ የቻል ነው በኤስኤስ አባላት ባሉት አማካኝነት ነው። ሆካኛ ይባላሉ። ው የልሁን አለማየሁ ብድርና ቆጠባ ህብረ ስራ ማህበር ሰብሳቢ ነኝ። ማለት ይህ ህብረ ስራ ማህበር ከመቋቋሙ በፊት ማለት ብዙ ጊዜ እዚህ ላይ ተጠቃሚ የሆኑት ደካማ ወላጆች ስለነበሩ ያን አንደኛ የዋስትና ማጣት ሁለተኛ ደግሞ ያው አቅማቸውን መሰረት ያደረገ ብድር ለማግኘት በጣም አስቸጋሪ ነበር። አሁን ላይ ግን በኤስ ኦ ኤስ ይሄ ህብረ ስራ ማህበር ከተቋቋመ በኋላ እናቶች ልክ አቅማቸውን በአማከለ መልኩ ሆኖ አንደኛ የተጠላፊ ብድር ሶስቱ ነው ወይም አራት አምስቱ ነው ተጓድ ነው አቅማቸውን መሰረት ያደረገ ብድር ወስደው እሱ እንዲለወጡ ያደረገ ትልቅ ነገር የሰራለን። ያው በኤስ ኦ ኤስ ድጋፍ ይሄ ህብረ ስራ ማህበር ከተቋቋመ ጀምሮ በለውጥ ላይም ያለ ህብረ ስራ ማህበር ነው፣ እየተሰራበትም ያለ ነው። ማለት ይሄ እሱ ኤስ መጀመሪያ ላይ ወደ ደብረታቦር ከተማ አስተዳደር ከገባ በኋላ ያው ለዚህ ህብረት ስራ ማህበር ሲቋቋም የነበረን አባላቶች ነበሩ። ክ ወንድ 20 ሴት 205 በድምሩ 225 አባል ይዞ ይሄ ህብረት ስራ ማህበር ተቋቋመ። ግን በገንዘብም በአይነትም ድጋፍ እያደረጉልን፣ አንደኛ የአባላታችን ቁጥር እንዲጨምርልን ሆኗል። ሁለተኛ ደግሞ የካፒታላችን መጠን እየጨመረ ልን ሆኗል። አሁን ላይ የአባላት ቁጥር እየጨመረ ሲሄድ አሁን ላይ ያለው ምንድነው፣ ወንድ 140 ሴት 305 በድምሩ 445 አባላትን ይዘን እያንቀሳቀስን ነው። ላይ ድጋፍ ያደረገልን ምንድነው፣ የቢሮ እቃዎችን በአይነት ድጋፍ አድርጎልናል። ከወንበር እስከ ኮምፒውተር ኮፒ ድረስ ያው የቢሮ ቁሳቁሶችን ድጋፍ አድርጎልናል። መስራት እየፈለጉ ካፒታል አጠው እጅና እግራቸውን ይዘው ቁጭ ያሉ ማህበረሰቦችን እንዲሰሩ አድርጎ አንደኛ የስራን ባህል አስለምዶልናል። ከምንም በላይ ትልቁ ነገር በቃ ስራን ባህል ነው ብለው እንዲሰሩ ትልቅ ነገር ስላደረገልን ኤስ ኦ ኤስ በጣም ትልቅ ነገር ትልቅ ክብር በልውል አለማየሁ ስም ትልቅ ምስጋና አቀርባለሁ። ኤስኦኤስ የትምህርትና ሁለንተናዊ አቅም ማጎልበት ፕሮጀክት በየቀበሌው የማህበረሰብ አቀፍ ድጋፍ እና ክብካቤ ጥምረት ኮሚቴን እንዲቋቋም በማድረግና አስፈላጊ ቁሳቁሶችን በማሟላት በተጠናከረ መንገድ ሥራዎች እንዲሰሩ አድርጓል። ለጥምረቱ ኮሚቴዎች የገቢ ማስገኛ የሚሆኑ እቃዎችን ገዝቶ በመስጠት ገቢ እንዲያገኙ ምቹ ሁኔታዎችን እየፈጠረ ሲሆን፣ የጥምረት ኮሚቴዎችም ለብዙ አቅመ ደካማ ጎኖች በየወሩ የገንዘብ ድጋፍ እንዲያደርጉ አስችሏል። የማህበረሰቡን የመደጋገፍ እና የመተጋገዝ ባህል አጠናቆ ለማስቀጠል ጥሩ መንገድ ያው ጥምረቱ እንግዲህ የቀበሌ ሶስት የማህበረሰብ ድጋፍና ክብካቤ ጥምረት ከመቋቋሙ በፊት ብዙ የማህበረሰብ ችግሮች፣ ብዙ የማህበራዊ ተጋላጮች እንደነበሩ እና እነዛንም በአንድ ቦታ አሰባስቦ ያው የሚደግፋቸው እንዳልነበር ሰዎች በየግላቸው ያው የቻሉትን ያህል ይደግፋሉ። ነገር ግን አንድ ተቋም ራሱን የቻለ ባለቤት ሆኖ እነዚህን ተጋላጭ የህብረተሰብ ክፍሎች በአንድ ቦታ አሰባስቦ ለመደገፍ ያልተቻለበት ሁኔታ ነበርና ጥምረቱ መቋቋሙ ደግሞ ለዚህ ዋነኛ መፍትሄ ሆኗል። በተለይም እንደ አገር በቀል በጎ አድራጎት ማህበርነቱ ከተቋቋመ በኋላ ብዙ የህብረተሰብ ክፍሎችን በተለይ በአስቸጋሪ የኑሮ ሁኔታ ውስጥ የሚገኙትን ድጋፍ ለማድረግ የቻለበትና ከጊዜ ወደ ጊዜም አቅሙን እያጠናከረ በተቻለ መጠን ብዙ የህብረተሰብ ክፍሎችን ተደራሽ አድርጎ ያው ድጋፍ የሰጠ የሚያሳይ ነው ማለት ነው። ኤስ ኦ ኤስ እንግዲህ በጣም በርካታ ስራዎችን የሰራ ድርጅት ነው። እንግዲህ በተለያዩ ዘርፎች ነው ድጋፎችን ሲያደርግ የቆየ በኤመርጀንሲ በዲቨሎፕመንት ስራዎች ሲያግዝ ቆየ ማለት ይቻላል። በተለይ ደግሞ ለጥምረቱ በጣም ብዙ ነገሮችን ኢንቨስት አድርጓል። በቃ እንደ በሁለት እግሩ ቁሞ እንዲሄድ አድርጓል ማለት ይቻላል ጥምረቱ። ምክንያቱም ከዛ በፊት ብዙም ሀይባይ እንኳን ብዙ ያን ያክል ያው ተደራጅቶ እና ከማግኘት ውጭ ያን ያህል ብዙ ስራዎችን ያልሰራበት ሁኔታ ስለነበር፣ አሁን ግን ኤስ ኦ ኤስ ከመጣ በኋላ በደንብ ነፍስ ዘርቶበት ስራዎችን እንዲሰራ አግዞናል። ብዙ ማቴሪያሎችን ያው ቅድም የጠቀስኳቸው ማቴሪያሎችን ደግፎናል። ይህም በሀብት ሲለካ በጣም ብዙ ብር ነው። ስለዚህ ከዚህ ውጭ ደግሞ በአቅም ከባለሙያ ጀምሮ ከኛ ከኦፊሰር ጀምሮ የስራ አስፈፃሚ ኮሚቴዎችን ጨምሮ በጣም ብዙ ስልጠናዎችን የአቅም ግንባታ ስራ ሰርቶልናልና በጣም ነው ማለት ነው ነው አመሰግናለሁ። እንግዲህ በ በ2010 ዓ.ም ኤስ ኦ ኤስ ወደ ደብረ ታቦር ሲመጣ ነው የዚህ ቀበሌ ጥምረት የተቋቋመው። ከዚያን ጀምሮ በእንቅስቃሴ ላይ ያልተሟላ ምንም ነገር የለውም። ነበረ ሙያተኛ የለውም፣ በጎ ፈቃደኛ የለውም፣ ተረጅም የለም ነበረ ብሎ ድፍን ያለ ነበረ። ከዚያ በኋላ በጎ ፈቃደኞች ተቋቋሙ። በየአካባቢ የድሃዳዎች ተመዘገቡ። ኤስ ኦ ኤስ የሚደግፋቸው ራሱን ይቻላል። እንደገና ደግሞ ጥምረት የሚባል የማህበረሰብ ድጋፍ እና እንደ ወካቢ የሚባል ይቋቋም ተብሎ ተቋቋመ። ከዚያ በኋላ ሀብት መጀመር ጀመርና እንደመነሻ የሚሆን ቢሮ ቀበሌው አመቻቸን። ከዚያ በኋላ በቢሮ ውስጥ ያሉት ማቴሪያሎች ከወንበር፣ ከኮምፒውተር፣ ከፕሪንተር፣ ከኮፒ ማሽን አንስቶ እስከ ቁም ሳጥን ሁሉንም የሚያስፈልጉትን ማቴሪያሎች አሟላል። ሚኒስትሪስ በዚህ አማካኝነት ሀብትን ማፈላለግ ጀመርና ማቋቋም ስንጀምር አሁን የደረስንበት 35 ድሃዎችን በቋሚነት 4400 ርዞ እየደገፈ ይገኛል። በዚህም ደግሞ ከማህበረሰቡም ከተለያዩ ድርጅት አካላትም በማሰባሰብ ቋሚ የሆነ ሀብት ወደ ዘጠኝ ኮንቴነሮች ተክለን ቋሚ የሆነ ገቢ እያመነጨን ሰላሳ አምስት የሚሆኑ ድሆችን፣ አረጋውያን፣ አካል ጉዳተኞችና የተለያዩ ሰዎችን የድሃ ድሃ የሆኑትን እየደገፍን እንገኛለን ስስ ስለዚህ ጥምረት እንደ መነሻ ብሎ ድንኳን ሰጥቷል፣ ወንበር ሰጥቷል፣ መጠጫ ሰጥቷል። መጠጫ ኩባያ እነዚህ እየተከራዩ ነው። ሀብት የተመንጭ እየተመነጨ አሁን ባልኩት ዘጠኝ ኮንቴነር ደርሷል። አሁን በኋላ የተሻለ ራሱን ችሎ የሚንቀሳቀስ እንደኛ ቀበሌ መስጠት የሚችለው ሳኮው ላይ እና ጥምረቱ ወደ ኋላ ይመለሳል ብዬ አላስብም። እንግዲህ በዚህ አጋጣሚ እሱ የስን ማመስገን ድ ካገኘው ወደዚህ ከመምጣት የፊት እኔም በበጎ ፍቃድ ወጣቱ ያሳገለግል ቆይቻለ። ብዙ ነገሮችን ያሳድጋለ። የደብረ ታቦርን ድሃዎች አብዛኛውን ችግር እየቀረፈ ነው ይመስላል። መሬት ላይ የሚታይ ስራ፣ ለቀጣይም ቀጣይነት ያለው ስራ መሰረት የተከለ ድርጅት ነው። በዚህም ለኤስ ኦ ኤስ ድርጅት በጣም ከብራለን። በጣም እኔ ካለው ሁኔታ ላይ በምንመለከትበት ወቅት ላይ ኤስ ኦ ኤስ ከመምጣቱ በፊት ቢያንስ በደብረታቦር ከተማ ውስጥ በተለያዩ ቀበሌያት ደረጃ ላይ ያለው የህብረተሰብ ክፍል በምናይበት ወቅት ላይ ጠያቂ የሌለው ችግሩን የማንገራበት ደረጃ ላይ ነበር። ይደርሰን የነበር ጠዋሪና ቀባሪ አጡ እንኳን በዛ ደረጃ ላይ ወደ ልመና ተግባር ላይ ውስጥ ገብተው በጣም በተለየ መልኩና በከፋ ኑሮ ውስጥ ነበር የሚኖሩት። በጣም የሚገርመው ባዶ ቤት ነው እኛ የተረከብ ነው። አሁን በላፕቶፕ ደረጃ በኮምፒውተር ደረጃ ድንኳን ደረጃ ራሱ ጥምረቱ የሚጠቀምበት ድንኳን ከፍተኛ ብር ተገዝቶ ያንን አሁን እያከራየን የምንጠቀመው ሁለት ሺህ ሦስት ሺህ ብር ድረስ እናከራያለን። እንደገና ጎማዎች አሉ መብሊያ ጎማዎች ኩባያዎች አሉ። የሻወር ቤቶችን እንድንገነባ ሻወር ቤቶችን አድርገናል። እነዚህን ወደ አምስት ሺህ ወይም አስር ሺህ ሌትር የሚገዛ ደረጃ ላይ ያንን ገዝቶ ለእኛ ሰጦናል። ያነን አሁን በአሁኑ ሰዓት ወደ አምስት ሺህ ብር በማከራየት ወርሃዊ ገቢ በማግኘት ላይ እንገኛለን። ድንኳን እያከራየን እንገኛለን። ኩባያዎችን እናከራያል። የወጥ መስሪያ ጎላዎችን ገዝተው ሰጠውናል። እነዚህን ሁሉ እያከራየን ነው። ስለዚህ እነዚህ ተዳምረው ከባለ ሌላውን ሰው እንትን ሆኖ በአሁኑ ሰዓት ራሳችን ከማንጠልበት ደረጃ ላይ ደርሰናል። እነዚህ በተጓደኝ ብኛ ጥምረቱን ለማሟላት አሁን በቂ የሆነ ነገር አሟልተን ያለ ነው። እና ስለዚህ በኮምፒውተሩ ደረጃ ላይ ራሳችንን አሁን ወደ ማባዛት ደረጃ አድርገን ገቢ የማሰባሰብ ስራ ሰርተናል። አምስት ሳንቲም ቀበሌ አስተዳደሩ አላወጣም። እና እነዚህ የመሳሰሉ ሰፊ እገዛዎችን ለእኛ አድርገውልናል። እኔ ለኤስ ኦ ኤስ ስማቀርበው አንደኛ ሳያውቅ ለረዳን ምን እንደሆነ ሳይረዱን ይሄን የመሰለ እርዳታ ላደረጉልን ወገኖቻችን ብለን የነጭ ወገኖች ፈጣሪ ይርዳቸው። እኛን መሰልም ደግሞ ድሆች ነፃ አውጥተው በዚህ ደረጃ እንዳደረሱት ሁሉ እድሜና ጸጋውን ለእነሱ ሰጥቶልን የማያቋርጠውን እርዳታቸውን አሁን ቢሆን እኛን መሰል ሰዎች ሊረዱ በሚሄዱበት ቦታ ሁሉ ይሄን ነገር እንዳያቋርጡ ነው። በፕሮጀክቱ የታቀፉ የህብረተሰብ ክፍሎች በቡና ጠጡ ፕሮግራም እየተገናኙ እርስ በርስ የሚወያዩበት፣ የሚቀራረቡበት፣ የሚተጋገዙበት አንዳቸው ከሌላቸው ልምድ የሚወስዱበትና የሚማማሩበት ምቹ ሁኔታ ተፈጥሯል። የደብረታቦር ከተማ አስተዳደር ህብረ ሥራ ማህበራት ማሳተፋት ተጠሪ ጽሕፈት ቤት አቶ ወርቅ ነጓድኝ እንደሚሉት በፕሮጀክቱ በየቀበሌው የተቋቋሙት የባና ብድር ማህበራት ለአባሎቻቸውና ለሌላው የህብረተሰቡ ብድር በመስጠት ኢኮኖሚውን እንዲያንሰራራና ግብይቱ እንዲሳነቅ ትልቅ አስተዋጽኦ እያበረከቱ መሆናቸውን ይገልጻል። ከማምራት ጋር በዛራባት ጋር እነዚህ የሰራ የቆየ ድርጅት ነው። እንግዲህ ከምናመሰግናቸው ዶነሮች መካከል ማለት እንችላለን። ጥሩ የሚባል ድርጅት ነው። በእኛ ዘርፍ የሰራው ስራ በነባር ስድስቱ ቀድሞ ነባር ናቸው። ቀበሌ አስተዳደሮች በሁሉም ታርጌቶቹን በመለየት የገንዘብ ጉዳ ባለ ሀብረት ስራ ማቋቋም ነበር አላማ የሰራው የእነዚህን ገንዘብ ቁጠባ ብድር ማህበራት ካቋቋመ በኋላ በታርጌቶቹ መሰረት ያደረው የስራ ሲሰራ የቆየው የመጀመሪያው ምንድነው፣ በኤስ ኦ ኤስ ታርጌት የሆኑት አባላት መቆጠብ፣ መበደር ና መስራት ራሳቸውን መቻል እንዲችሉ አልሞ የሰራበት ሁኔታ ነው ያለው። ተቋሙ ይህን በመደገፍ መመሪያ ና አሰራርን በማስታረቅ ና ጠዋዶ መስራት በኩል ከፍተኛ ኮሚትመንት ተወስዶ ውል ተይዞ የተገባበት ሁኔታ ነው ያለው። እንግዲህ በስራ ሂደቱ ስንመለከት ፕሮጀክቱ የመጀመሪያው የሀሴቱ ደግሞ ካፒታል የሚው በገተሙጠዋቸ ኦልሞስት ሆኖ ሶከብ ከ1 ሚሊዮን በላይ ካፒታል በመስጠት ነው ስራው የተጀመረ። በየፌዝ ያ ካፒታል ለስድስቱ መሰረታዊ የህብረት ስራ ማህበራት ተሰጥቷል። በተመሳሳይ ለመሰረታዊ የህብረት ስራ ማህበራቱ የቢሮ ቁሳቁስ በማሟላት ስራ የተሰራ ያለው በመሆኑ እያንዳንዱ ታርጌት መቆጠብ እንዳለበት በገንዘብ ደረጃ ተይዞ የሚያባረ ነገሮች ጭምር በአግባቡ ይዞ መሰራታቸው እንግዲህ ዝቅተኛ የኢኮኖሚ ደረጃ ላይ ያሉት ናቸው ታርጌቶች። እነዚህ ሰዎች ቁጠባ ባህል እንዲያደርጉ ከፍተኛ ስራ የተሰራበት ሁኔታ ነው። ይህም ቁጠባ ቆጠሩ በኋላ መልሶ ተፈጥሮ የራሳቸውን ኢኮኖሚ ማሻሻል ላይ ትኩረት ተሰርቶ ተሰርቷል። የደብረ ታቦር ከተማ አስተዳደር ሴቶች ህጻናትና ማውረምዳ መምሪያ ተወካይ ኃላፊ አቶ ተስፋ ግዛቴ እንደሚሉት ኤስ ኦ ኤስ ከሴቶችና ሕፃናት ጋር ተያይዞ ዘርፈ ብዙ ሥራዎችን ሲሰራ መቆየቱን ይገልጻሉ። በርካታ የዳህዳ የህብረተሰብ ክፍሎች በመደጋገፍና በማገዝ በልተው እንዲያድሩ፣ እንዲሁም ራሳቸው እንዲያሻሽሉ ማድረጉ ማድረጉንና ለሕፃናት እያደረገ በነበረው ሁለንተናዊ ድጋፍ ትምህርታቸውን በአግባቡ እንዲማሩ ያስቻለ ባለውለታ ፕሮጀክት መሆኑንም በማንሳት በቋሚነት የገቢ ማስገኛ እንደሆን ህንፃ ገብቶ ማስረት ወደ ይናገራል። ወደ ሴቶችና ህፃናት ማህበራዊ ጉዳይ አንዱ ተፈራራቢ ፕሮጀክት ነው። በመሆኑ በ2008 ዓ ም ጀምረ ኤስ ኦ ኤስ ተጋላጭ የሆኑ የማህበረሰቡ ክፍሎችን እና እንዲሁም ተጋላጭ የሆኑ ለችግር ተጋላጭ የሆኑ ህፃናትን በዋናነት ከትምህርት ገበታቸው ያቋረጡትን በትምህርታቸውን እንዲከታተሉ በዋናነት የተመራረንበት ፕሮጀክት ነው። ፕሮጀክቱ ከገባ ጊዜ ጀምሮ ደግሞ ጥብቅ ጥብቅ የሆነ ቁርኝት ያለን ለማህበረሰቡ ትክክለኛ ፕሮጀክት የተቆራኘ ሆኖ አግኝተነዋል። ለዚህ ፕሮጀክቱ ከሰራቸው ስራዎች አንጻር ለእኛ ተቋም እጅግ በርካታ ስራዎቻችን ሰርቶልናል። በውጤታማ ደረጀነታቸው ስናይ በጣም በርካታ ውጤት የሚያመጡበት ልጆቻቸው የተመጣጠነ ምግብ እንዲያገኙ የተደረገበት ነው። እነዚህ ሰዎች ወደ ስራ ሲገቡም የመጀመሪያው የመነሻ ካፒታላቸው እቃቸው ተገዝቶ የተሰጣቸው በበግርባታ የተሰማሩትን የተሰማሮትም በተሰጧቸዋል። በፀጉር ቤት የተሳጠቁትም በጸጉር ቤት የጸጉር ቤት ማሽን እቃዎች የተሟላ ተሰጧቸው። በቡና ጠጡ ፕሮግራም እየተገናኙ እርስ በርስ ከዚህ የሚቀራ የወተቱን ተጠቃሚ ሆኗል። አንዲት እናት ከቤቷ ውስጥ ማለት ነው። በቀን ወደ 9 እና 10 ሊትር ወተት ወተት በመሸጥ ልጆቻቸውን በተጨማሪ ገቢ እንዲሰማሩ ያደረገችበት እና ትልቁ ውጤት ያመጣንበት ነው። የተሻለ ስራ የሰራልን ድርጅት ነው። ከዛም አልፎ ደግሞ ህጻናት፣ ለችግር የተጋለጡ ህጻናት በቋሚነት ገቢ ማስገኛ እንዲኖራቸው ከፍተኛ ስራ የሰራልን አሁን አሁን የቆምኩበት ህንጻ በጂፕላስ ዋን ላይ ያለ ነው። ጂ ፕላስ ስሪ እና ከዛ በላይ ማሳደግ የምንችልበት ሁኔታ ብረቶች የተቀበሩበት ሁኔታ ነው ያለው። ስለዚህ ይህንን ህንፃ አቅሙ ካለን ወደ ላይ እያሳደግን መከራየት ይቻላል ማለት ነው። አሁን ባለንበት ደረጃ ግን አምሳ ሺህ ብር ተከራይቶ መቶ ህፃን በየወሩ አምስት አምስት መቶ ብር ይገኝ እንትናቸው ሆኖ ያለው እና ፕሮጀክቱ ለከተማችን እጅግ እጅግ በጣም ሰፊ ስራዎችን የሰራበት ሴቶችን ህፃናትን ተጠቃ ከዛ ቀጥሎ ህጻናት ከትምህርት ማቋረጥ ፈጣኛቸው ወደ ትምህርታቸው እንዲገቡ የተደረገበት ለተማሪዎች የደፍተር ቁሳቁስ ሻንጣቸው በወርሳቸው በወቅቱ እናቶቻቸው ያለሰበቀን እንዲዘጋጁ የተደረገበትና የህጻናትና የሴቶችን እንደ ተቋማችን ተጠቃሚ ያደረገልን ፕሮጀክት ነው። ስለዚህ ፕሮጀክቱን ታንክዩ ማለት ነው የምንፈልገበት። የደብረታቦር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ የበሩ አምሮ በበኩላቸው የኤስኦኤስ ፕሮጀክት በትምህርት ዘርፉ ይበል የሚያስ የሥራ መሥራቱን በማውሳት በዚህም የትምህርት ቤቶችን ገጽታ በማሻሻል አቋራጭ ተማሪዎችን በመቀነስና የተማሪዎችን ውጤት በማሻሻል ተጨባጭ ውጤት ማስመዝገብ መቻሉን ይናገራል። ለትምህርት ቤት አመራር፣ ለመምህራንና ለአስተዳደር ሠራተኞች ክፍተትን የለየ ሥልጠናዎችን በመስጠት የተሻለ እውቀትና ክለውት እንዲኖራቸው ማድረጉንም ይገልጻል። ኤስ ኦ ኤስ ፕሮጀክት በከተማ አስተዳደራችን፣ በተለይ ደብረታቦር ከተማ አስተዳደር ብዙ ፕሮጀክቶች እንጆዎች የሉም። ኤስ ኦ ኤስ እንግዲህ በአጋጣሚ ወደ ደብረታቦር ከተማ አስተዳደር ከገባበት ጊዜ ጀምሮ ከተማ አስተዳደሩ ላይ ያሉ፣ በተለይ በትምህርት ዘርፉ፣ በተለይ ትምህርት ቤቶቻችን ላይ መሰረታዊ የሆነ የግብአት እና የገጽታ ችግሮች ነበሩ። ከዚሁ ጋር ተያይዞ ደግሞ አጠቃላይ ስርዓተ ትምህርቱ በሆነ ሌሎች የማስተማር ስነ ዘዴዎች ጋር ተያይዞ የመምህራን እና የትምህርት ቤት አመራሮች ስልጠና ችግሮች ነበሩብን። እነዚህን ችግሮች ለመቅረፍ የገባ ፕሮጀክት ነው። ከገባበት ጊዜ ጀምሮ በትምህርት ቤት ዘርፉ ላይ ከፍተኛ የሆነ አስተዋጽኦ አበርክቷል፣ ከፍተኛ የሆነ ለውጥ አምጥቷል። በተለይ ደግሞ የትምህርት ቤቶችን ገጽታ በማሻሻል ደረጃ እስከነውስንነቱ ቢሆን ሙሉ በሙሉ ባይባልም እንኳን በአንድ በሶስት ትምህርት ቤቶች ኤስ ኦ ኤስ የትምህርት ቤቶችን ገጽታ ለማሻሻል ጥረት የተደረገበት አንድ ትምህርት ቤት በስር ነቀል ሙሉ በሙሉ ትምህርት ቤቱን የቀየረበት እና ከጭቃ ወደ ብሎኬት የተቀየረበት ሁኔታ ነው ያለ ማለት ነው። ሁለት ትምህርት ቤቶች ደግሞ አንዳንድ ብሎኬት የመጸዳጃ ቤቶችን እና እንደዚሁም ደግሞ ደብረታቦር ከተማ አስተዳደር መሰረታዊ የሆነ የውሃ አቅርቦት እጥረት አለበት። የዚህን የውሃ አቅርቦት እጥረት ሊፈታ በሚችል መልኩ ሁለት ትምህርት ቤቶች ላይ የውሃ ግንባታዎች ሁሉ መገንባት ከፍተኛ የሆነ ስራ ሰርቷል። አንዱ ሁለተኛው የትምህርት ግብዓትን ማሟላት ነው። የትምህርት ግብዓትን ማሟላት በአጠቃላይ ማለት ይቻላል ከኤሌክትሮኒክስ እስከ የተማሪዎች የትምህርት ቁሳቁስ የትምህርት ቤቶች ወንበር፣ ጠረጴዛ፣ የጥቁር ሰሌዳ እና ሌሎች ግብዓቶችን በተመለከተ ሙሉ ፈርኒሽ በማድረግ ደረጃ ኤስ ኦ ኤስ በተለይ ደግሞ በከተማ አስተዳደራችን 36 ትምህርት ቤቶች ቢኖሩ ከእነዚህ 36 ትምህርት ቤቶች መካከል ስድስቱ ትምህርት ቤቶች በተለይ ከተማ አስተዳደሩ ላይ ያሉት ከተማው ላይ ያሉት ትምህርት ቤቶች ላይ ሙሉ በሙሉ የግብዓት አቅርቦትን በመፍታት ደረጃ ከፍተኛ የሆነ ስራ ሰርቷል ማለት ይቻላል ማለት ነው። እነዚህን ስራዎች ሰርቷል። በሶስተኛ ደረጃ በተለይ ደግሞ ስርዓተ ትምህርቱን ከመምህራን ጋር በማስተዋወቅ እና መምህራን እንዴት ማስተማር መቻል አለባቸው፣ ተማሪዎችን ውጤታማ ለማድረግ ምን ስራ መሰራት አለበት የሚለውን ተከታታይ የሆነ ስልጠና የስልጠና ፍላጎት እየተለየ ይህንን የተለየ የስልጠና ፍላጎት ደግሞ ለመምህራኖቹ በመስጠት ደረጃ ከፍተኛ የሆነ ስራ የተሰራበት ሁኔታ ነው ያለና ጠቅለል ሲል በሶስቱ ጉዳዮች ላይ ኤስ ኦ ኤስ እንደ ከተማችን ከፍተኛ የሆነ ስራ ሰርቷል። በሰራቸው ስራዎችም ውጤቶችን ማምጣት ማስመዝገብ የተቻለበት ሁኔታ ነው ያለ።